የአቶ ጌታቸው ረዳ የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ መሆን በራሱ አቶ ጌታቸው ረዳ ባለው ፖለቲካዊ ስብዕና በፈጠረው ተጽዕኖ በነበረው ሚና እና በመሳሰሉ ጉዳዮች ምክንያት በራሱ ራሱን ችሉ ትልቅ አነጋጋሪነት እንዳለው ሆኖ፣ ግን ከዛም ትንሽ ሰፋ አድርገን ይህንን አገዛዝ እንዴት ነው ሪሊ ዲል ማድረግ ያለብን? ከአገዛዙ ጋር ያለን ግንኙነት ግንኙነት ሊኖር ከሆነ እንዴት ያለ መሆን ነው ያለበት? ድርድርም አብሮ መስራትም ትብብርም ሌላም ሌላም ነገር ሁሉ በዚህ ውስጥ ተካቶ የሚታይ ነገር ስለሆነ ሰፋ አድርገን እንድናየው ፈልጋለሁ። ሀሳቦች አሉኝ እኔ እዚህ ላይ በጣም በጣም ጠንክር ያሉ ሀሳቦች ግን እስቲ መጀመሪያ ስታየው ምን እንዳልክ የጠበቀው መሆን አለመሆኑን እና ምን ትርጉም እንደሰጠህ እስቲ ሀሳብ አንሳ እና ከዛ ተከትሎን ያሉኝን አስተያየቶች አቅ ማለት ሹመቱን በተመለከተ ማለት ነው። አዎ እውነቱን ለመናገር ብዙም አልደነቀኝም በሁለት ምክንያት አንደኛው በአጠቃላይ እኔ ፖለቲካ ውስጥ ገብቼ ባሳለፍኩት ረዥም ጊዜ አሁን ላይ የደረስኩበት ነገር ምንድን ነው፣ ምንም ከሰማይ በታች አይሆንም የሚባል ነገር የለም እና ኤኒ ታይም ያልገመጥከው ነገር ሊከሰት ይችላል የሚል አስተሳሰብ አለኝ እና አንዱ በዛ ምክንያት ነው። ምክንያቱም በዚህ የፖለቲካ ሂደት ካጠገባችን ብዙ ሰዎች ሲለዩ አይተናል። ልንገምተው ልናስበው የማንችል አቋም ላይ ያገኘናቸው ብዙዎች አሉ እና በቃ ነገ ከነገ ወዲያ ማንም የሆነ ቦታ ላይ ቢገኝ አይደንቅም የሚል አይነት አሳሳቢ ያለው ረዘም ካሉ ዓመታት ጀምሮ እና አንዱ በሱ ምክንያት ይመስለኛል። ሁለተኛው ግን አቶ ጌታቸው ያው አንተን በቅርብ እንደምታውቀው ከዚህ ከውስጣዊ የድርጅት ችግራቸው ጋር በተያያዘ አንዳንድ መግለጫዎችን መስጠት ሲጀምሩ፣ በሂደት ግን መጨረሻ ላይ አሁን አዲስ አበባ መጥተው ያን ቃለ መጠይቅ ከሰጡ በኋላ ማለት ከአንተ ጋር ቃለ መጠይቅ ከማድረጋቸው በፊት የሰጡት ቃለ መጠይቅ ፕሬስ ኮንፈረንስ በሰጡበት ወቅት አንዳንድ የተናገሯቸው ነገሮች ወዴት አቅጣጫ ይሄዱ እንደሆኑ ለእኔ ትንሽ በግልጽ የሚያሳዩ ነበሩ። ለምሳሌ አንደኛ፣ የዚህ የዲዲአርን ወይም የፕሪቶሪያው ስምምነት ተፈጻሚ አለመሆን ዋናዎቹ ችግሮች እኛ ነን የሚለው አባባል በጣም ከባድ አባባል ነበር እና ይሄን ለምን አሉ? ማንን ነው የሚያስደስተው ይሄ ሃቅስ ነው ወይ የሚለው ነገር ብዙ ጥያቄ የሚያጭር ነበረ። ከዛም አልፈው ራሳቸው የግል ኢንተግሪቲያቸውን በሚመለከት ምን ነበር አንድ የተጠቀሙበት ቃል ነበር፣ ሳጭበረብር ነው የኖርኩት ወይስ ምን ነበር ስናምታታ ነበር ስናምታታ ነበር ይኖር ነው የሚል አይነት ነገር እነዚህ እነዚህ ነገሮች ሳይ በዚህ ላይ ቀደም ብሎም ከስልጣናቸው እንዲነሱ ጥያቄ ሲቀርብ እኔን ከስልጣን ለማስነሳት ከፈለጋችሁ ጠቅላይ ሚኒስትር አብይን አነጋግሩ አይነት ነገር ሲናገሩ እስከ መጨረሻው ሰዓትም ድረስ ነገሮች በፈለጓቸው መንገድ ሳይሄዱ ሲቀሩ የክብር ምርጫ መምረጥ ይችሉ ነበረ። ራሳቸውን ከኃላፊነት አውጥተው ጉዳዩን ለሕዝብ መስጠት ይችሉ ነበረ፣ ግን እስከ መጨረሻው ሰዓት ድረስ ይህን አዲስ አበባ መጥተው ያን ቃለ መጠይቅ ሲሰጡ ራሱ እስከ ወዲያኛው ከህወሓት ጋር መነጠላቸውን ራሱ ባሳወቁበት ዕለት እንኳ ማህተሙ በእጄ ነው እና ስልጣኑ የኔ ነው አይነት አባባል ነው የተጠቀሙት። እና ይሄን ሳይ ነገሮች ብዙ ርቀት እንደሄዱ ገምቼ ነበር እና አይ ከዚህ በኋላ አቶ ጌታቸው በትግራይ ፖለቲካ ውስጥ ብዙም ሚና የሚኖራቸው አይመስለኝም። ጠቅላይ ሚኒስትሩ ብዙ አሳዎች ያጠምዳሉ፣ ሁልጊዜ አሳ ከማጥመድ ወደኋላ ብለው አያውቁም ግን አሁን ትልቅ ትልቅ አሳ በእጃቸው የገባ ይመስለኛል ዛሬ እና ግን አንድ ቦታ ፈልገው ይሰጧቸዋል የሚል ግምት ነበረኝ ከአንዳንድ ጓደኞችም ጋር ሰሞኑን ሳወራ እንደዛ አልነበር እና ያን ያህል እውነቱን ለመናገር አልደነቀኝም ለማለት ነው እኔ ዜናውን የተመለከትኩት ሌሊት አስር ሰዓት ነበረ እና እኔው ልጠይቅ መሰለኝ ምን ተሰማህ ምክንያቱም ትንሽ አንተ በጣም በጎ አመለካከት እንዳለ አውቃለሁ ለሳቸው እና በጎ ማለት እኔ ያደረገ የትግራይን መንግስትነት እንደ መንግስት ሰፖርት ማድረግ ያስፈልጋል። ያ ነው የጋራ የፖለቲካ ኃይሎች በትግራይ ያለው የፖለቲካ ኃይላት ማዕከል የሚሆነው የሚል አቋም ነበረኝ። የተመለክ ያደረጋቸውን ነገሮች አሉ እነሱን ሪኮግናይዝ ማድረግ ያስፈልጋል የሚል እምነትም ነበረኝ። ግን ኢኮሊ እኔ በአቶ ጌታቸው ላይ ክሪቲካል ነበርኩ ብዬ ነው የማስበው። ግን የሚገርመን ይህ ደግሞ በጣም በጣም በጣም ያስደነገጠኝ ልደቱ ከሌሊቱ አራት ማነው ፎር ተ ኤም አስር ተኩል ነበረ ዜናውን ያየሁት። አንዳንዴ ምነቃው ነገር አለ እና ልክ ዜናውን ሳይ በቃ ድራሹ ጠፋ እንቅልፌ ነው ያል በጣም አስደንጋጭ ነገር ነበረ። ለምን መሰለ? የአቶ ጌታቸው ከህወሓት ጋር እንደፈለገ እንደፈለገ ሊፋለም ይችላል፣ እንደፈለገ ከትግል ባልደረቦቹ ጋር ግጭት ውስጥ ሊገባ ይችላል። ግን ከትግራይ ጋር ጠብ ውስጥ ነው ብዬ አመኛ ለቅም ትላንትና ያረጋቸውንም ነገሮች እኔ አሁንም በዛ መንገድ አልረዳቸውም። በነገራችን ላይ ምክንያቱም አሁን ያደረገው ነገር ራሱን ችሎ ራሱን የቻለ ትልቅ ብለንደር ነው ብዬ አስባለሁ እንጂ ወደ ኋላ ተመልሼ ትላንት የወሰዳቸው አቋም ከአብይ ጋር ካለው አሊጀንስ ጋር የተሳሰረ ነው ብዬ ማሰብ አልፈልግም። ግን እንደው ጥቅል አስተያየት ላቅርብ። ምን ተሰማህ እንዴት አየኸው ስላልከኝ የኔ አስተያየት ምንድን ነው ይሄ ጀስት ቱ ቢ ኦን ሴፍ ሳይድ፣ ጌታቸው ይህንን ውሳኔ ተቀብሎት ከሆነ የምትል ካቢያ ትላስገባ። አልተቀበለውም ብዬ ስለማምን አይደለም፣ ጀስት ቱ ቢ ኦን ሴፍ ሳይድ ተቀብሎት ከሆነ ይሄ የሆነው የጌታቸው ረዳ የአብይ አህመድ አማካሪ ሚኒስትር መሆን ያለምንም ግንና ቢሆንም ካታጎሪክሊ ከባድ ስህተት ነው ብዬ ነው። ካታጎሪክሊ ማለት እንደዚህ ለዚህ ግብ ነው የተደረገው ተብሎ የማይብራራ እንደዚህ ስለተደረገ እኮ ነው እነእገሌ ስለገፉት እኮ ነው ተብሎ የማይስተባበል፣ ይሄ ጥቅም ስለሚገኝበት እኮ ነው ተብሎ ትንተና ሊቀርብበት የማይችል ጭፍን ድፍን ያለ ስህተት ነው ብዬ ነው የማስበው። ፖለቲካዊ ትርጉም የማይሰጥ ምልህ ሞራላዊ አመክንዮ ልታቀርብበት የማትችል ሕግ የማታጣቅስበት ግለሰባዊ የሆነ ነገሮች የማታጠቅስበት ነው። ነእገሌ እኮ ናቸው እንዲህ ያደረጉት ምናምን ተብሎ በማንም ሊላከክ የማይችል ከባድና ከባድ ጥፋት ነው። እኔ ልደቱ፣ በነገራችን ላይ የሆነ ሰው ገፍቶኝ ከሆኖ እንደዚህ የሆንኩት የሚልን ሰው ተቀብዬ አላቅም። በመሰረቱ ከሆነ ካምፕ ወደ ሆነ ካምፕ መላጋት የግድ አይደለም። አቶ ጌታቸው ብዙ ምርጫዎች ነበሩት። ለምሳሌ ኦኬ፣ በህወሓት ፖለቲካ ውስጥ ሊሰራ የማይችልበት ሁኔታ ካለ ወጥቶ ከፖለቲካ መጀመሪያ ከፓርቲ ወጥቶ ፖለቲካ መስራት ሊችል ነበር። እየጻፈ መቀጠል ይችል ነበር። ኦፒኒየን ሜከር መሆን ይችል ነበር። መጽሐፍ ሊጽፍ ይችል ነበር። ያንንም እንኳ ማድረግ አልፈልግም ካለ እንደማናቸውም ግለሰብ ወይ መቀሌ ዩኒቨርሲቲ ወይ አክሱም ዩኒቨርሲቲ፣ ኦር በአዲስ አበባ ካሉ አንዳቸው ኮሌጆች ወይ ዩኒቨርሲቲዎች፣ ያምም አልቻል ካለ በሆነ አለም አቀፍ ተቋም ውስጥ ስራ እየሰራ እንደ ማናቸውም ሰው ዝም ብሎ እየኖረ መቀጠል ይችል ነበር። አሁን የሆነው ነገር ከሆነ ቦታ በተሰነዘረበት ጥቃት ነው የሆነው የሚል እምነት በጭራሽ በጭራሽ የማልቀበለው ነገር ነው። ከዚህ ቀደምም ከብልጽግና ጋር እኮ የተባበርኩት ተቃዋሚዎች ገፍተውኝ ነው ወይም ደግሞ ኢህአዴግ እኮ የሆንኩት እነ እከሌ ዘምተውብኝ ነው የሚባልን አመክንዮ ተቀብዬ አላቅም፣ አሁንም አልቀበልም። ስለዚህ ካታጎሪክሊ ስህተት ነው ብዬ ነው ማስበው። ይሄ እና በጣም የሚያሳዝን የሚያሳዝን የሚያሳዝን የሚገርም ነገር ነው። በጣም ከባድ ነው። ይገባኛል ቴዲ። እውነቱን ለመናገር አሁን ለምሳሌ እስከንትኑ ድረስ ይሄ ቅድም ያልኩ ጋዜጣዊ መግለጫ ለእኔ በጣም ተርኒንግ ፖይንት ነው የነበረው። እስከዛ ድረስ አቶ ጌታቸው የሚያደርጋቸው ንግግሮች፣ የሚሰራቸው አንዳንድ ስራዎች ባይጥሙኝ እንኳ እኔ እውነቱን ለመናገር ሞቲቩን ጥያቄ ውስጥ አስገብቼ አላቅም አላቅም ግን ያ ጋዜጣዊ መግለጫ እንደዚህ ዝም ብሎ ቀላል ነገር አልነበረም። እንደውም እኔ ለአንድ ጓደኛ ያልኩት ምንድነው ለእኔ ደንበኛ የመደመር ማመልከቻ ነው ይሄ ጋዜጣዊ መግለጫ ነው ያልኩት፣ ያለ ለእኔ በቃ ዳቶዝ ዘኤንድ ኦፍ ዘ ስቶሪ የሚል ነው የነበረኝ እና ለዛም ይመስለኛል ዛሬ ያን ያህል ያለ አስደነገጠኝ። እንጂ አቶ ጌታቸው በኢትዮጵያ ፖለቲካ ትልቅ ፊገር ነው፣ ቀላል ሰው አይደለም። በእውነት እኮ ማለት አሁን ዝም ብለህ ከሞራል፣ ከፖለቲካ፣ ከግለሰብ፣ ከሕግ፣ ከምናምን አንፃር እንኳን ብናየው ነው የምልህ እንዴት እንዴት ትርጉም ልትሰጠው ትችላለህ? ልደቱ፣ በጣም ከባድ ነገር ነው የምልህ ሞራላዊ ውድቀትና ዝቅተው እኮ በቀላሉ ካፕቸር ማድረግ የሚቻል ነው ማለት እኮ አይቻልም። በጣም ከባድ እኮ። አንደኛ በትግራይ ላይም በሌሎች የኢትዮጵያ ህብረተሰቦችም ላይ የዘር ፍጅት ዘመቻ እያካሄደ የነበረ ያለ እና ማካሄዱንም እንደሚቀጥል ብዙ ነገሮች የሚያሳይህን አገዛዝ እንዴት በአማካሪነት ትሰልፋለህ? ማለት ማሳየት የምፈልገው ነገር ራሱ አለ። በነገራችን ላይ ዛሬ ራሱ አቶ ጌታቸው የተናገረው ማለት ነው ይህን ብልጽግናም በተመለከተ እንደ ጌታቸው እኮ ቢሁሪፉሊ በቃ ብልጽግናን እና ኔቸሩን ኢንካፕሱሌት ያደረገ ፖለቲከኛ እኮ የለም እውነት። በተለይ አብይንም እንደው የተካሄደውንም እኮ በትግራይ የነበረውን ሬዚስተንስ በጣም በጣም በጣም ጥሩ አድርጎ ነበር የገለጸው። አንድ ሁለተኛ ይህንን ማለት የማማከር ስራ እየተቀበለ ያለው ደግሞ እሱ ሰለባ የሆነበት እንትን ነው ማለት የዛ የትግራይ ሬዚስተንስ ዋና ድምፅ የነበረ ሰው ነው። ይሄ ነገሩን በጣም ያከፋዋል። ፖለቲካን ደግሞ ካየ ከፖለቲካ አካባቢ እንደውም እዚህ ላይ የተወሰነ አስተያየት ብትሰጥበት በጣም እወዳለሁና በእኔ አስተያየት ከአብይ አህመድ ጋር በመስራት ወይም አብይ አህመድን እንደ አንድ ቀና አጋር ምድረው ፓርትነር ኢን ጉድ ፌይዝ አድርጎ በመቁጠር እስካሁን የተሳካ አሁን እየተሳካ ያለም ወደፊት የሚሳካም አንዳችም ህዝብን የሚጠቅም ሰናይ የፖለቲካ ገብ አለ ብዬ አላምንም። ሁለተኛ ፖለቲካዊ ስሌት አለው እንኳን እንዳይባል፣ አንተ በጽሁፎች ብዙ ጊዜ ትጠቅሰዋለህ፣ ይሄ እየሰመጠ ያለ መርከብ ነው ማለት በጣም በጣም በጣም ደካማ መንግስት ነው። ደካማ መንግስት ነው ማለት የሚያደርሰው ውድመት ቀላል ነው ማለት እንዳልሆነ ግልጽ መሆን አለበት። እንደ መንግስት ከተሰላ ይሄ መንግስት እጅግ እጅግ ደካማ መንግስት ነው። ግን ድክመቱ አንድ ሀሙስ የቀረቡ ነው የሚያስብል አይደለም። እየሰመጠ ባለ መርከብ ውስጥ ፖለቲካሊ ብቻ ብታሰላው እየሰለመጠ ባለ መርከብ ውስጥ መቀላቀል ምን ትርጉም አለው? ብለህ ትጠይቃለህ። አይ እየሰመጠ ያለ መርከብ አይደለም ጠንካራ ነው የሚል ሰው ይህንን ማለት የኔን አሰስመንት የማይቀበል ሰው ቢኖር እንኳን ኦኬ፣ ዞሮ ዞሮ መስመጡ የማይቀር መርከብ ነው ብዬ ነው የምከራከረው። ሰስቴነ ሰስቴነብል አይደለም። አገዛዙ አሁን ሀገሪቱን እያስተዳደረ ያለበት መንገድ እያስተዳደረ ከሆነ ሰስቴነብል አይደለም። በዚህ ልክ በሁሉም ፍሮንት ጦርነት እያካሄድክ በገዛ ህዝብህ ላይ ጦርነት አውጃ ኢኮኖሚክሊ፣ በዲፕሎማሲ፣ በፖለቲካ፣ በውትድርና በዚህ ደረጃ እየወደቅ ሀገሪቱን ሰስቴነብል በሆነ መንገድ ልታስቀጥላት ትችላለች? አይ ይሄም አይሰራም። እንደው መስመጡ የተረጋገጠ አይደለም የሚል ተከራካሪም በመጣ ከመጣ ደግሞ እንደገና መስመጡ ማለት እንዲሰምጥ ሊደረግ የሚገባ አገዛዝ ነው። አገሪቱን አይደለም እያልኩ ያለሁት አገዛዙን ነው። እንዲሰምጥ ሊደረግ የሚገባ አገዛዝ ነው፣ ከሀገሪቱ ጫንቃ ላይ እንዲወርድ መደረግ ያለበት አገዛዝ ነው። ይሄ ነው። በዚህ ደረጃ በዛም ማረከው በዚህ ሰናይ ነገር ልታገኝለት ልታወጣለት የማትችልን አገዛዝ አንድ አማካሪ ሆነህ ምን ትርጉም ያለው ነገር ልታረግ ትችላለህ። ሁለተኛ የደህንነት ስጋትን በተመለከተ ትናገራለህ። አንተ ብዙ ጊዜ ከትግራይ ህዝብ አንጻር ብቻ ሳይሆን በአጠቃላይ የኢትዮጵያ ቁጥር አንድ የደህንነት ስጋት አብይ አህመድ ነው ትላለህ። በጣም የምስማማበት ነገር ነው። የደህንነት ስጋትን በተመለከተ ኢን ፕራክቲካል ተርም ሲገለጽ ከተባለ ደግሞ በትግራይ ህዝብ ልክ በአብይ አህመድ የደህንነት ስጋትነቱ የተገለጠ በሲጅ በጦርነት በምን በምን የተጨፈጨፈ ማለት ማነፃፀር ምናምን ሳይሆን ብዙ ዋጋ የከፈለ ህዝብ ነው፣ ብቻ የአብይ አህመድ ቁጥር አንድ የደህንነት ስጋትነቱ በሚገባ የታየበት ህብረተሰብ ነው። ከዚህ ከዚህ ግለሰብ ጋር በዛ ረገድ አብይ አህመድ የለወጠው ፖሊሲ የለም። ከዚህ ግለሰብ ጋር በመተባበርስ የትኛውን የትግራይ ጥቅም አስጠብቃለሁ ልትል ትችላለህ? አጋር ሆነህስ ደግሞ ያለቻልከውን ተቀጣሪ ወይም አማካሪ የሆነህስ ምን ልታሳካ ትችላለህ? አብይስ በፍላጎቱ ይህ ነው መርህ ሰዎችን ገዝቶ የራሱ ባሪያ ማድረግ ነው ስትል ቆይተ። ጌታቸው እንደዛ ሲል ስለነበር በተቃዋሚነት በተቋማዊነት በተቋማዊነት ይቅርታ፣ አያምንም ሲል ቆይተው ጌታቸው ለእርሱ እሺ ብሎ ማደረን ብቻ ነው የሚቀበለው። አብይ ምግብ እንድትበላ ቢፈቅድልህ ሜኑን እንኳን ራሱ ነው የሚወስነው ስትል ቆይተ ይህ ትግራይን ህዝብ የራስን እድል በራስ መወሰንን ለአደጋ መጣል ነው፣ ብልጽግና ለመቀላቀል ስትል ቆይተ አብይ ሰጠ አብይ ነሳ፣ ነው እኮ ለአብይ መገዛት ማለት ስትል ቆይተ። አሁን ምልህ በዚህ ደረጃ የአብይ አማካሪ ሚኒስትር ለመሆኑ መወሰንስ ምን ትርጉም ሊሰጥ ይችላል? እና በብዙ መልኩ ብታየው ብቻ ፖለቲካሊ ሴንስለስ የሆነ ነገር ነው ግን አብይ እንግዲህ እንደምታውቀው ካሉ ድርጅቶች ሁሉ አንጃ እየፈጠረ የራሱ የሚላቸውን ሰዎች መፍጠር ይወዳል።